ተመራማሪዎች የሚገርም አይነት ሰበር ዜና ሰሞኑን አሰምተዋል። ለዘመናት ብዙ ተደክሟል፣ ብዙ መድኃኒቶች ዲስከቨር ሆነዋል፣ ግን አንድን በሽታ ለማከም አልቻሉም ነበር። በሽታውም እንዲህ ያለ ይመስላል፣ አንዴ እናንተ ውስጥ ልግባ እንጂ ህይወታችሁ ካልጠፋ ወይም ካላጠፋሁ በስተቀር አልወጣም ያለ ይመስል የነበረው ኤች አይ ቪ ኤዲስ ኮምፕሌትሊ ራዲኬት ወይም ሪሙቭ ማድረግ ችለናል የሚል ዜና አሰምተዋል። እውነትም ሰበር ዜና። እንዴት አስወገዱት ስንል ክሪስፐር ኬዝ ናይን የተባለ ጂን ኤዲቲንግ ቴክኖሎጂ በመጠቀም ነው። ይህ ቴክኖሎጂ ጄኔቲካሊ ወይም ሞሌኩላር ሌቭል ላይ የሚሰራ ነው። ሁለት በጣም ወሳኝ ፓርቶች አሉት። አንደኛው ጋይድድ አር ኤን ኤ ይባላል። ይህ ጋይድድ አርኤንኤ የቫይረሱን ወይም የኤችአይቪ ኤዲስን የሚያመጣው ሪትሮ ቫይረስ እኛ ውስጥ ካሉ ጀነቲክ ማቴሪያል ሲኩዌንስ ወይም አሬንጅመንት ሰፓሬት አድርጎ ይህ ነው የቫይረሱ ጀነቲክ ማቴሪያል ብሎ ሲኩዌንሱን ያመለክታል። ጋይድድ አርኤንኤ ይባላል። ሁለተኛው ደግሞ ይሄንን ሎኬሽን አይደንቲፋይ ከተደረገ በኋላ አኩሬትሊ ከታውት አድርጎ ሪሙቭ የሚያደርግልን ሞሌኩላር ሲዘር የሚባለው ደግሞ ኬዝ ናይን ፕሮቲን ነው። ሳይንቲስቶች በኖርማል በሽተኛ ተወስዶ ያ ማለት በኤች አይ ቪ ኤዲስ የተያዘን በሽተኛ ተወስዶ ቼክ ተደርጓል። ኮምፕሌትሊ ወይም መቶ ፐርሰንት አኩሬት ነው ብለዋል። እንደውም የሚገርማችሁ በዚህ ጂን ኢዲቲንግ ቴክኖሎጂ ሪሙቭ ከተደረገ በኋላ ቫይረሱ ለዚህ በሽተኛ እንደገና ሌላ ኤች አይ ቪ ኤዲስ እንዲይዘው ተደርጎ ነበረ። ነገር ግን ሴሎች መቶ በመቶ እንደገና ለመጣው ቫይረስ ራሱ ዲፌንድ አድርገው ማስወገድ ችለዋል። ስለዚህ እስካሁን የነበረው የኤችአይቪ ኤዲስ መድኃኒት እንወስ አንድ ለምሳሌ በቫይረሱ የተያዘ ሰው መድኃኒቱን ይወስዳል፣ በህይወቱ ድረስ እስከ መጨረሻው ማለት ነው ይወስዳል። ነገር ግን መድኃኒት መውሰዱን ቢያቆም ቫይረሱ እንደገና አግራቤት ያደርጋል። ይህ ቴክኖሎጂ ግን አንዴ በዚህ ቴክኖሎጂ ከታውት ተደርጎ ሪሙቭ ከተደረገ በኋላ ሴሎች በራሳቸው ምንም አይነት ኤችአይቪ እንዳይዛቸው ማድረግ ችለዋል።